መለየታችን እስኪ አሁን መለየታችሁ ላይ መምጣና የመጨረሻ ምን ነበር? ያ ስልክ ተደወለ እንደነገርኩ ከዛ፣ የመጨረሻ ተጨማሪ ሶስተኛ ስራ መስራት አለብሽ። ሶስተኛ ስራ ምለው ኤክስትራ ዩቲዩብ እንደስራ ስለምቆጥረው ነው። አብዛኛውን ጊዜ ዩቲዩብ እንደስራ አይቆጠርም። እኔ ደግሞ የራሴን ቻላንም ላሰራለው፣ ዋናነም ቻናል አንቀሳቅሰዋለው ከሱ ጋር የራሴንም ደግሞ ተጨማሪ ቲክታክም ደግሞ እሰራለሁ ስለሆነ እንጂ ያው እናንተ ነው ጠቅላላ ን በፊት የነበረው ማለት የራሴ ስል ላይክ የራሴ ሳምሪ የራሴ እንትን ነበረኝ ፌስቲቭ ፋሚሊ የራሴ ብቻ ቻናል የምሰራበት ማለት ነው። ገንዘቡማ የምሄደው አንድ አካውንት ውስጥ እሱማ እዛ ደግሞ አንድ ነው። ግን ስራው ያው እኔ ነው የምሰራ የነበረው እና ለእኔ ስራ ነው እንደ ስራ ነው የምቆጥረው። በጣም ከባድ ስራ ነው። ዩቲዩብ እናቀበልን ሶ ነርስም ትሰራለ ከዛ ላ ትመጣለ ዩቲዩብም ትሰራለ። ከዛ የኛውንም የራሴንም ቻናል ያልኩት ያው የራሴን ስለምሰራው ነው እንጂ ገንዘቡ አንድ ቦታ ነው የሚሄደው፣ እሱንም የምሰራለው አይነት ነገር እና ተጨማሪ ስራ በየትኛው ታይሜ ነው የምሰራው? ተጨማሪ ስራ ሰርቼስ በየትኛው ታይሜ ነው ላርፍ የምችለው? ከቤተሰብ ጋር ልቀላቀል የምችለው? ከልጆች ጋር ልቀላቀል የምችለው? ያንን ደግሞ ማድረግ ያለብኝ ደግሞ ለዛ ሱቅ ነው ለዛ ሱቅ እኮ እኔ መጀመሪያ ተናገር ያለው ይገባ አይደለ? ያ ሱቅ ጫናው የሚመጣው ዞሮ ዞሮ እኔ ጋ ነው። እና እንዴት ነው ያ ነገር እኔ እንደ ፍረ ልጠይቀ የምችለው በዚህ በጠዋት በቃ በዛ በጣም የመጨረሻ ተጣላ ማለት ነው። እኔ በቃኝ አልኩ። በቃ እስከዛሬ እኔ ታግያለሁ ማለት እሱ እንደ አንድ ወንድ ስቴፕ አፕ እንዲያደረግ ብዙ ነገር ጥሪ ያለ፣ ልጅም እየጠበቀም ቢሆን እኔም እስከዛሬ ልጅም እየጠበቅኩም ቢሆን ብዙ ነገር ሰራ ነበር። ልጅ እየጠበቅኩ የዲት አደረግ ነበረ እንደዚህ አዳምን አቅፌው በአብዛኛዎቹን ቪዲዮች ኤዲት ማድረጋቸው ነበርኩ። ኮንቴንት ክሬት ቁጭ ብዬ የምፈጥረው እኔ ነበርኩ። ንደማደርገው ስለማይችል ነው ወይ ስለማይፈልግ ነው ነው አይደለም ላይ እኔ እንጃ። አንዳንዴ ልማዱም ይሆናል እንደዚህ አድርጊ ማለት አይዱ ነው አላቅም። ብቻ የራሴም ምት ላይ ለቅው ነበር ቪዲዮ ላይ ለቅው ነበር አብዛኛውን እንደዚህ ቴክስታችን ላይ ወይ ቮይስ የምንላላከው ላይ እንደዚህ አድርጊ ሳምሬ፣ ይሄንን ጉዳይ ጨርሽ ሳምሬ፣ ይሄንን አድርጊ። ስራም ቦታ አሉ ትምህርት ቦታ አሉ ሁሉም አንዳንዴ አራ ክላስ ነኝ ላሉ እስኪሰለች በቃ ክላስ ነኝ የሆነ ታይሜን ስጠኝ፣ የራሴን ነገር እና ሁሉን ነገር ልጅም ያስቁም አሊያስቁም አረጓለሁ። ላይክ የሴት ጭንቅላት ዞሮ ዞሮ መልቲ ፋንክሽን ነው ይባላል። አብዛኛውን ነገር ማንቀሳቀስ ትችላለች። እሱ ደግሞ ያን ነገር አይችልም። እረዳዋለሁ። እንዳንድ ወንድ የሚለኝም ነገር ነው። እኔ ልጅ ይዤ ኤዲት ማድረግ አልችልም ይለኛል ሰው። እኔ ገና ከስራ እንደመጣው ልጆቹን ይዤ መኝታ ክፍል ነው የምገባው። እሱ አንድ ቪዲዮ ኤዲት ማድረግ ካለበት ፎከስ ሙሉ ታይም ወስዶ አንድ ቪዲዮ ኤዲት ያደርጋል። እሱ ደግሞ በማይኖርበት ሰዓት እኔ ነኝ ዲት ማድረገው። ልጆቹንም እያ እዚ ጋር እየተጫወቱ ሊሆን ይችላል፣ አዳምንም እያሰኘ ሊሆን ይችላል፣ እያጠበውም ሊሆን ይችላል። መጨረስ ያሉብኝ ነገሮች ግን ይጨርሳለሁ። ሶ ዊች ሜንስ ነገሮችን እንዳለ ማስካሄድ ይችላሉ። በራሴ ነው ምል ባለ እና ያንን ጫና እኔ ላይ እየፈጠረ ሲመጣ እኔ በቃኛ አልኩ። በቃ እኔ ከዚህ በላይ አልችልም። የዛኔ ለት ሁለት ማለት ጠዋት ቴክስት ያደርግልሽበት ሚደወለ ሰዓት ኤክስትራ ስራ መስራት ለብሽ ብሎ ያለ እለት ተመልሰሽ መጥሽ ነው በኖ ብሬክ ማድረግ አለብን ያል። አይ በቃ እኔ ጨርሻለሁ። ከዚህ በኋላ እኔም ከአንተ ጋር ምንም የምቀጥልበት ነገር የለም። ኦልሬዲ ለቤተሰቡ አሳውቅ ያለው አብረን ቫኬሽን የሄዱ ሰዓት ላይ ላጎቱ ና ለእናቱ ቁጭ ብዬ ነግሬያቸዋለሁ። እና የዚህ ሰዓትም ተናግሬያለሁ ለእነሱ በሚገባቸው ወይ እናትየው የምትረዳኝ ከሆነ እሱን በሚገባ ወይ እናቱን ቁጭ አድርጌ አንቺ ከባልሽ ጋር ስትኖሪ፣ ወይ ደግሞ ከነፋኒ አባት ጋር ስትኖሪ እንደዚያ አቢዩስ ደርሶብሻል ያልደረሰብኝም ስትለኝ፣ ኦኬ እንዲገባው የምፈልገው ሰው አለ ግዴታ። ለቤተሰቡ ግን ግልጾኛ ነገሮችን ማሳወቅ የለብኝም። እሷ በምትናገረው ንግግር ግን እሱን ለማስረዳት የሞከርኩበት ወይ ግን አለ ይሄ ራሴ መንገድና ስትራቴጂ ነው። አጎቱንም ስጠይቀው ልክ እንደዛው ሚስት ላይ ያማቅጠት አቃለ ወይ ወይ ደግሞ ሚስትን መትት አቃለ ወይ ስለው የሚመልሱልኝ መልሶች እሱ እንዲረዳ ነው የምፈልገው እንጂ እኔ እኮ እንደዚህ ደርሶብኛል የሚል ነገ ነገር ግልጾኛ ነገር የለም። ግን በምፈልገው ወይ ይከብዳል። እናትም ጋር ቁጭ ብለ ስለ ልጁ ማውራት ይከብዳል። አይ ላይከብድ ይችላል። ለምሳሌ ለአንድ ጥያቄ ትቅስ ለምሳሌ አንዳንድ ጊዜ እኔን ይረዱኛል ብለሽ መታሰቢባቸው ወዎች እና እነሱም ይረዱበት ለምሳሌ አንቺም ስርዓት ይረዳበታል ብለሽ መታሰቢ ወይ መትገልጭበት መንገድ እና እኔ ሳምሪ እንደዚህ ነ ያለችው የምረዳበት መንገድ አንዳንድ ጊዜ እኩል ላይሆን ይችላል። ልንተላለፈ እንችላለን አብረን እየኖርን ግን አንተላለፍም። ማለት እሱን ሳይሆን እሱን አንድ ይረዳ የሚፈልገው እነሱ አይደሉም። ኦኬ ተረድቶታል ብለሽ ታስቢ ነበረ በዛ ሰዓት? ዴፊኒትሊ ምክንያቱም ቁጭ ብሎ አይን እኮ ይነጋገራል፣ ያወራል ደጋፊ ነገር አለ። እሷ ያረገችው ማለት ነው ምንድን ነው መሰለ የእሷን ቪዲዮ እያንዳንዱ ስ ለተከታተልኩት ላይ ነው የማመጣው ነገሮች ኮንተንት እንስራ ብላው አንድ ባህል ሚስቷን እንዲቢያረግ ታረጋለ እያልሽ ምት የተለሱ ኮንተንት ነው እሱ የሚመስለው ኮንተንት ነው። አንቺ ግን እሱን ቴስት እያረግሽበት ነበራል። ያ ማለት ላይ እኔ የራሴ ዩቱብ ላይ እንደዚህ ስለ ጸጉር ምናምን፣ ስለ ፋሽን ከዛ ወጥቼ አዲስ ኮንተንት ያመጣውበት ታይም ነበር። ኢንተርቪው ልስራ ማለት ነው እና እዛ ኢንተርቪው ላይ እኔ ኦሬዲ የራሴ እስራ ግል ማድረገው ነገር አለ ከቪዲዮ በስተጀርባ እዚህ ጋር ደግሞ እሱን ቴስት ማድረገውም የምፈልገው ነገር አለ። የእውነት እሱ ከቨር እያደረገ ነው ራሱ ትክክለኛ ቴስት የማረጊያ መንገድ ነው ለእኔ ዴፊኒት ቢካዝ የራሴ እየተደናበርኩ ነው አዚህ ጋ ገባህ። ከማን ጋር ነው የምኖረው? ትክክለኛው ሰው የትኛው ነው? ወይ ደግሞ ትክክለኛው ሁሌ የምለው ነገር ነው። ኢትዮጵያ ስኔን አንተ በጣም ሁለት ፌስ ያለ ሰው ነው ሁለት ፊት ያለ ሰው ነው እላለሁ። ግልጾኝ ነው የምናገረው እኔ እና ምን ማለትሽ ነው? እኔ አንድ አይነት ፌስ ነው ያለኝ? የለም። ኦኬ አንድ አይነት ፌስ አለኝ ብሎ ከሚያምን ሰው ጋር መከራከር ከባድ ነው። ካለ ሁለም መሰል ሽን ያነሳ ሰው ለቪዲዮ ብሎ ለምሳሌ ቪዲዮ ስለሆነ ሰው ጋር የሚደርስ ስለሆነ ሰዎችን ሊያስከፋ ይችላል። የእውነተኛ ስሜቱን ሳይሆን ባለር ለቪዲዮ የሚሆን መልስ ከሆነ የሚሰጥሽ ለቪዲዮ ብሎ የሚመልሳቸው መልሶች የእሱ ማንነት ይገልጹታሉ ብለሽ ትገምቻለሽ ወይ ለማለት ፈልጌ ነው። ተረዳሽ? ያሰብኩት እንደ መሰለ አሁን ለምሳሌ ከኔ ጋር ትሪት የሚያደርገኝ ወይ አለ እኔን በአማርኛ እንዴት ነው ከኔ ጋር የሚያሳልፈው ጸባይ አለ አይደለ? ያንን ጸባይ እንዳንድ ኤግዛምፕል ስጠይቀ ሌላ ጸባይ የምትመልስልኝ ከሆነ ኦኬ፣ አሁን አንተ ኮምፕሊት ሁለት ሰው ነ ማለት ነው። ራስ የምታደርገውን አይደለም ለሰው የምሰጠው። አሁን ለምሳሌ እኔ ራሴ የሚደረግብኝ ነገር ነው ለሰው ማደርገው። የማይደረግብኝ የማልፈልገውም ነገር ለሰው አላደርግም። ጥሩ ሀሳብ ነው ብዬ ለራሴ ያመንኩበትን ነገር ለአንተ ሼር አረግሃለሁ። ጥሩ ሀሳብ አይደለም ብዬ ያመንኩበት ነገር ለአንተ ሼር አላደርግም። ጥሩ ሀሳብ አይደለም ብዬ ያመንኩበትን ነገር ህይወቴ ላይ እያደረግኩ ግን አንተ ላይ ግን ጥሩ ሀሳብ ነው የናደርገው ብዬ ተቃራኒውን ከነገርኩ ተቃራኒ ሰው ነኝ ማለት ነው። እውነታውን አይደለም ሼር ማድረግ ገባ አይደለም። ሰው ለምሳሌ ሴት ልጅ እዚህ ጋር መማታት ተገቢ ነው ብለህ ለምሳሌ አይደለም ብለህ ከመለስክ፣ በውስጥ ግን መታኝ የምታ ከሆነ ሳምቲንግ ሮንግ ከራስ ጋር የተሳሳየ። የሚመለሰው መልስ እና ላይፍ ላይ የምትተገብረውን ተግባር ይለያያል ማለት ነው። ሰኔ እያንዳንዱ ቪዲዮ ላይ የምጠይቀው ራሴ ማወቅ የፈለግኩትን ጥያቄ እንጂ ህዝቡ ፈልጎም አይደለም ጠይቆኝም አይደለም። አብዛኛውን ጊዜ ደግሞ ራሴን የሰርች የማደርገው ሁሌ ነው የምናገረው። ፊት ነማኝ ያስመለየታችሁን እስቲ አሁን መለየታችሁ ላይ እንምጣ እና የመጨረሻ ፈልጎ ፖይንቱ ምን ነበር? አዎ ያ ስልክ ተደወለ እንደነገርኩ ከዛ የመጨረሻ ሶስት የመጨረ የመጨም ምንድን ነው ተጨማሪ ሶስተኛ ስራ መስራት አለብሽ። ሶስተኛ ስራ የምለው ኤክስትራ ማርያምን ባለጌ መሆንሽን እያወቅኩኝ ለአንቺ መበደሬ መጀመሪያም በስነ ስርዓት ምናም ነገር ኧረ እንግሊዝኛ ዋት ዘሄል ዘዋት ዘጅና ምናምን ነገር ነው መስ ዚስ አክሴፕት ፍሮም ገር ላይክ ዩ ምናም ነገር እንደዛ። እስኪ የእሷን እንግሊዝኛ ነው ጌስ። በጣም በጣም የሚያስጠላ እንግሊዝኛ። ያ ጠፋብኝ። ያ ያ ያ ምን አለች ስ መሰላችሁ ብር ጠፋብኝ ብለሽ ቁማር ተበልተሽ መሆኑን አውቃለሁ፣ ዝም ብዬሽ አለው። ዩ ቤተር ሸት ዩር ዴም ሺት ማውዝ አለቻት። የቁሻሻ አፍሽን ብትዘግሽ ይሻልሻል። ማንን ቢታንያ ነው እንደዚህ አለቻት። ዴም ሺት ዩር ማውዝ ክሎዝ ምናምን መጥፎ ቃል አይደለም ነፊ ብቻ ነው እንደ መጥፎ እኔ መጥፎ ቃላቶች እናቴ ትሙት፣ ጽሁፎችን እዩ እሺ። አያችሁ ዩቦር እንደዛ እንደዛ እንደዛ እንደዛ ነው። አፍንጫሽን ሞልቶታል እንደዚ ምናምን አለቻት። ከዛን ዋናው እንግዲህ መጥፎ ነገር አልናገርም በጣም ነው የምትለው። በነገራችን ላይ በጣም መጥፎ ቃላቶች ትጠቀማለች። በጣም ብዙ እንትኖች ናቸው። ይሄን ሁላ ሳነ እንግዲህ አስበው። እኔ አሁን ዋና የምፈልገውን ቦታ ምንድን ያለችው ውፍራ ሳውት የራሱ እንግሊዝኛው እንግዲህ ምንድን ያለቻት ዴም የቁሻሻ አፍሽን ሰብስቢልን፣ ሸት ዳውን ሸት ዳፕ ምናምን ነገር ያ አይሬስ ቱ ሄልፕ ፑር ገር ላይክ ዩ ኤንድ ዩር ፋሚሊ ቢች አለቻት። እግዚአብሔር አያችሁ ምን አለቻት? ሄልማን እንድገባ አየን እኮ ያልሹው እንደዛ እንደዛ ከዛ አይ ሬስትድ ቱ ሄልፕ ፑር ገርል ላይክ ዩ ኤንድ ዩር ፋሚሊ ቢች አለች። እናቴ ትት መጥፎ ቃል አይደለም፣ ሳምሪ የእውነት ነው። ገንስ እኔ አሁን እየዘለልኩ ስለሆነ ነው የምፈልገውን ቦታ ስለፈለግኩ ብቻ ነው። እሺ ለምን እኔ ስታይ ሀርደኛ እመስላለሁ እንጂ መጥፎ ቃል ካፌ አይወጣም ስላለች ነው። እሺ እንጂ ሁለቱ ብቻ የሚጻጻፉትን ባለፈው አንብቤላችሁ ነበር። እሺ፣ እግዚአብሔር ዶንት ወሪ ሂዝ ኔክስ ቱ ሚ። ስለማን ነው? ስለፋኒ ነው። እኔ በጣም አዝናለሁ ለወንድሜ ያለቻት ከዛ ምን አለቻት? ዶንት ወሪ ሂዝ ኔክስ ቱ ሚ ዶንት ቢ ጃሉስ ፊል ሶሪ ፎር ዩርሰልፍ ሰልፍ ቢች ፑር ሊትል ገርል አለቻት። ሳምሪ ናቸ ያለቻት ቢታኒያ። እግዚአብሔር ምንድን ያለቻት እሷ፣ ጎ ቴል ዚስ ዩር ሃዝባንድ አለቻት። ባለጌ ስድ አደግነሽ አለቻት። ከዛ ምን ትላታለች ሳምሪ ዶንት ወሪ ሂ ኢዝ ኔክስት ቱ ሚ ዶንት ቢ ጃሉስ ፊል ሶሪ ፎር ዩርሰልፍ ቢች ፑር ሊትር ገር አለቻት። አነስተኛ እና ምንድን ነው ጥቃቅና አነስተኛ ቁሻሻ አፍሽን ዝጊ ነው ያለቻት በአማርኛ። ለዛ ነው አይደል ሊ ትል ግርል፣ ጥቃቅና አነስተኛ ማለት ነው፣ ትንሽዬ አይደል? ያ ቢጅ ፑር ማለት ፑር ግርል ምን ማለት ነው? ቆሻሻ ማትረባ፣ ጥቃቅና አነስተኛ ማለት ነው። ሌላ ነገር ነው። ዩሰይፍ ሳምሪ፣ እኔ መጥፎ ቃላቶች ካፌ አይወጣም፣ ዩሰይ አይደል አልሽ እንደዛ ሳምሪ። እንደውም በቪዲዮ ፋኒን ያልሽውን ትተን ኦልሬዲ ሁሉም ስለሚያውቅ ለምን ትዋሻላችሁ እንትና ቤንጃሚን እኮ እንደኛ ሚዲያ ላይ የቆየ ልጅ ነው ገባችሁ በአማርኛ ስድብ ስትሆን ማለት ስተምትሳደቢ ድረስ ስድብ አልመሰለሽም እንግሊዘኛ ከዘፈን ከራፕ ምናምን ስለሰማሽው ዘፈን መስሎች ነው የአንቺን ቢች ፋሚሊ እየረዳው ነው ማለት፣ ሙሉ ቤተሰብን ቢች ተብሎ ይሰደባል፣ ሳምሬ ይሰደባል። ይሄ ስድብ አይደለም። እኔ መጥፎ ቃል ካፌ የሚወጣ አይደለሁም ማለሽ አንቺ ነሽ ያልሽው። ይሄ ዚስ ኢስ ኖት ይሄ የሁለታችሁም ነው። ስክሪንሻት ያለው ቢታኒያም ያለችውን አንቺም ያልሽውን ባለፈው ማንብቤ የነበረ አስፈላጊ ከሆነ እንደገና ነበዋለሁ። ለእናትሽም ካሁን በፊት ኢንሹራንስ አልከፈልሽልኝም ብለሽ ስድብ መርዝ አንቺ አሲዳም ብለሽ የሰደብሻት ነውላ። እሱንም አምጥቻ ያነበዋለሁ። ቆጆ ዶክመንተሪ ነው የምሰራው በእናንተ ላይ ለአንዴና ለመጨረሻ። ናሱ ትዳር በጣም ብጥብጥ ውስጥ የገባው ማለት ነው እና አንድ ቀን ላይ ከኔ እና እሱ በእናቴ በኩል አንድ ቀን ተናገረ። ነነክ ግን እንዳነጋገር የሚያደረግኩት ደግሞ እኔ ብዬ ነው ማስበው ቢካዝ፣ እኔ ያን ነገር መከላከል ከቻልኩ፣ ያን ነገር ትዳር ውስጥ እንዳይገባ መከላከል ከቻልኩ፣ እሱም ደግሞ በእሱ በኩል የሚመጣው ከሲስተሩ የሚመጣው ነገር መከላከል፣ በእናቴ በኩል በሚመጣው ነገር አንድ ቀንም ተነጋግረንበት አንዳውቅም። አንቺ ቻይ ስለሆንሽ ነው እንዴ ሳምሪ? ያልተነጋገራችሁበት በዚህ ጉዳይ ላይ ረብሻ ያልመጣው ጸብ ያልመጣው አንቺ ቻይ ስለሆንሽ ነው። እሱ መሰለኝ እየተሰደበ ያለው ወንድነቱ፣ የማንም ማላገጫውን እሱ መሰለኝ። አየሽ፣ በጣም ራስ ወዳድና የበሽታ በሽታ አለብሽ። በነገራችን እኔ ማለት በሽታ አለብሽ። ሚ ኦንሊ የሚል በሽታ አለብሽ። እኔ ብቻኔ ማድረግ የምችል ኢፍ ኢፍ ጀስት ሚ ምናምን የሚል ራስ ወዳድነት እና የሆነ ሰሙን አላቆም በሽታ አለብሽ። አንችም እናትሽ ገብቶሻል። አሁን ምንድን ያልሽ አንቺ? በእናቴ በኩል የሚመጣ ነገር አንድ ቀንም ትዳራችን ውስጥ አስገብተን አናውቅም። ይሄ ነገር የሆነው በአንቺ ብርታት ነው? በእሱ ብርታት ነገሪ። ወንድ ነው ወይ ይሄን ሁላ ተብሎ ሰው ሁላ እስከሚያላግጥበት እሱ ስለቻለ ነው። አንቺ ስለቻልሽም በወንድ በእህቱ ላይ እንኳ እሱ ነው ሲሰድባት እና እህትዮ እንደውም አላከበርሽንም አላከበርሽኝም ብሎ ልኩ ልኩ ሲነግራት አንቺን ዲፌንድ ሲያደርግሽ አንቺ ባወጣሽው ቪዲዮ ላይ እን የሱን ዲፌንድ አንቺን ተጣልታችሁ እንኳን አንቺን እየተከላከለ እንደሆነ ነው ቪዲዮ እን ያሳበቀው። አስፈላጊም ከሆነ እናሰማዋለን። አንቺ ያንንም ያን ዲፌንድ አርገሻ፣ እሱ ላይ በሚመጣው ተደፍሬ ያለው ተብሎ ልጁ ተደፍሬ እኮ አንድ ገልንገሽ ተደፈር ያለው የሚለውን ነገር ሳም ጂጂ ያመጣችው። ሆዴ ከሳምሪ ጋር ከጂጂ ጋር ሪሌሽን የጀመረ ጊዜ አንቺ ከእሷ ጋር ቤስት ጓደኛ ሆነሽ ነበር። እዛ ስትጂ ከሆዴ ጋር አወራችሁ እንደዚህ እንደዚህ እንደዚህ ነው ተብሎ ያለ ሆዴ ትመጣና ይህን ነገር ታብራራል። እሺ ሆዴ መተ በዚህ ነገር ታብራራል ታብራራል። እሺ እንጠይቃለን ታብራራለህ፣ አለበለዚያ በለዚያ አብረ ነው የምትታጨደው፣ አብረ ነው የምናጭድ። ለእንትና ምናምን ለእሷ ክብር ምናምን ብዬ ምንም ነገር እንትናለ። ይሄ ነገር እንዴት እንደመጣ ሁላ ሰምቼዋለሁ። ያን ነገር ታብራራለ ወደ አለበለዚያ እናቴ ትሙት ያ የተሰካለን ብረት ቂቅቅ ብሎ መንገድ ላይ ቆራሌው እንዲለቃቅመው ነው የምናደርገው። አንተ ብጃታ፣ እሱም እራሱ አለበት በዚህ ነገር ላይ በነገራችን